ነው ማለት ነው። እስቲ ያለው ነገር ወይም ሰፈሩ ነው ሆነ ላስጎብኛችሁ ና ወይም የምታፉት ሰፈር ከሆነ ላስጎብኛችሁ ብዬ አስቤ የተወሰነች አጫፍደች ማለት ነው። ሲቀጥል ደግሞ የሆነ የሆነ አካባቢ ላይ ማለት ነው መች ታቁታላችሁ ብዬ አስባለ የሎ ልጆች። እንዲሁም ጉዞ በደሴ የምታደረጉ መኪና ነው አጉል ስርፋ ላይ እንትን ብሎ ብን ተበላሽቶብን ማለት ነው። እዚህ ጋ ጊዜው መሽቷል ማለት ነው። እንትን ብለን አሁን እዚህ ጋ እየቀረጽኩላችሁ ያለሁት ይሄ ነ እያለን ወይም ከጊዜ ባለው ሰዓት ነው ማለት ነው። ይሄ እንደዚህ እያደረግኩ ያለሁት አሁን እንግዲህን ይህን ጊዜውም እየመሸ ስለሆነ እዚች አካባቢ ላይ ማለት ነው። ይች መኪና ቀጥ ብላ እስተመልከቱ ያለንበት፣ መቼም ሀገራችን ታውቁታላችሁ። መቼም ለምን አስፋልት አልሆነም? ለምን አገደል ስር ሆነ ምናምን አይባልም። ስንት ገደል አገደል ወርዶ ነው ወደ ደሴ የሚሄደው ማለት ነው። ተመልከቱ እንግዲህ፣ ጠቅን እንሻግራለን። እንደምታወት ደመን መን ብሏል። ገና ወደ አማዶ ነው የምንሻገር ማለት፣ ይሄን ገደሉ፣ ይሄን ሰፈሩ፣ ይሄ ወደ አማዶ ይሻገረን ማለት ነው። እና የዛሬው ቪዲዮ ይችን ትመስላለች። አጠር ያለች ቪዲዮ ነው ያዘጋጀሁላችሁ ማለት ነው። ውዶች፣ ይህን ቻናል ሰብስክራይብ ያደረጋችሁ ሼር አድርጉት። ማለት ስለቀዘቀዘ ብዙ ውጤት ይችዋለሁ ማለት ነው። አመሰግናለሁ። መልካም ቆይታ